ሰላም ጤና ይስጥልኝ የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። የኢትዮጵያ አየር መንገድ ከቴላቪቭ ወደ አዲስ አበባ ና ከአዲስ አበባ ወደ ቴላቪቭ የሚደረጉ በረሮችን እስከ ሰኔ 15 ቀን 2017 ዓ ም ድረስ ማቋረጡን አስታወቀ። አየር መንገዱ ደንበኞችን በበረ ወቅት ለሚደርስባቸውን ግልጽ ይቅርታ የጠየቀ ሲሆን በጉዳዩ ሰለባ የሆኑ መንገደኞችን በአየር መንገዱ የትኬት ቢሮው ስልክ በመደወል ተጨማሪ እገዛ ማግኘት እንደሚችሉም አስታውቋል። በእስራኤል እና በኢራን መካከል ጦርነት ከተጀመረ በኋላ ሀገሪቱ የአየር ክልሎቻቸውን የዘጉ ሲሆን በርካታ አየር መንገዶች በረራዎችን እየሰረዙ ይገኛሉ። ለዚህም ስልክ ቁጥር ከፈለጉ ሁለት አምስት አንድ አንድ ስልሳ አንድ ሰባ ዘጠኝ ዘጠኝ መቶ መደወል ይችላሉ። የመንገደኞች ባቡር ቻርተር ትራንስፖርት አገልግሎት መጀመሩን አበሰረ። ኢትዮ ጅቡቲ ባቡር ከመደበኛ የባቡር ጉዞዎች በተጨማሪ ከደንበኞች በትእዛዝ የሚቀርቡ ልዩ ጉዞዎችን ማስተናገድ መጀመሩን ኢንጂነር ተካክለው የኢትዮጵያ ጅቡቲ ምድር ባቡር ውድ ድርጅት ዋና ስራ አስኪያጅ ገለጹ። ዋና ስራ አስኪያጁ በማህበራዊ ገጻቸው ባሰፈሩት መልእክት በኦንላይን ጉዞ ትኬቶችን በመቁረጥ ከሚደረገው መደበኛ የባቡር ጉዞ በተጨማሪ ምቹ፣ ፈጣንና አስደሳች የቻርተር ባቡር ጉዞን ጀምረናል ብለዋል። የቻርተር ጉ ጉዞ ወይ በልዩ ሁኔታ ሰብሰብ ብለው ጉዞን ለማድረግ የተለያዩ አስመልክቶ አስመልክተው ለሚደረግ ጉዞ ወይም ድርጅቶች በተለየ መልኩ ለሚያደርጓቸው ዝግጅቶች በልዩ መልኩ የሚደረግ ነው። ከለቡ እስከ ድሬዷ የሀገሮን መልካም ምድርና ተፈጥሮ እያደነቁ እንዲጓዙ ጉዞውን እስከ ጅቡቲ ለማድረግ ካቀዱ በተመጣጣኝ ዋጋ አገልግሎትን ማግኘት ይችላሉ። በኢትዮ ጅቡቲ ባቡር የሚደረገው ጉዞ አስተማማኝና፣ ምቹ ተመጣጣኝ ዋጋ የሚጠይቅበት ልዩ የባቡር ውስጥ መስተንግዶም ያካተተ መሆኑንም ገልጸዋል። እስራኤል የኢራን ብሔራዊ ጣቢያ ላይ ጥቃት ሰነዘረች። እስራኤል በእስላሚክ ሪፐብሊክ ኦፍ ኢራን ብሮድካስቲንግ አር አይ ቢ ዋና መስሪያ ቤቷ ላይ በሰነዘረችው ጥቃት ዋና መስሪያ ቤቱ በእሳት ሲነድ ታይቷል። ጥቃቱ ሲሰነዘር የቀጥታ ስርጭት ላይ ነበረ ሲሆን በጥቃቱ ምክንያት ስርጭቱ ተቋርጧል። ጣቢያው የኢራን የመንግስት ቴሌቪዥንና የሬዲዮ አገልግሎት የሚቆጣጠር ሲሆን ዋነኛ የመረጃ ምንጭም ነበር። በጥቃቱ የተነሳ ተቋሙ ስርጭቱ በበርካታ ቦታዎች ሲቋረጥ፣ እስራኤል ለመጀመሪያ ጊዜ ከወታደሩ የቡታ ውጭ ያጠቃችሁ ትልቁም ስፍራ ነው ተብሏል የተቋሙ ከፍተኛ መሪዎች በጣቢያው ላይ የደረሰውን ጥቃት ከተፈጸመ በኋላ እስራኤል በ ወታደራዊ ኦፕሬሽን ታላቋን ኢራን ና እስላማዊ አብቷን ዝም ልታስብል አትችልም ብለዋል ኢራን በሚዲያ ተቋም ጥቃት ከተፈጸመ በኋላ በኢራን ቻናል አስራ ሁለት ና አስራ አራት አካባቢ ያሉ ሰዎች አካባቢውን ለቀው እንዲወጡም አስጠንቅቃለች የቡድን ሰባት መሪዎች ስብሰባው ውሳኔ ሀሳብ ምንድ ነው? የቡድን ሰባት መሪዎች በካናዳ ካናካኪስ ካደረጉት ስብሰባ በኋላ የጋራ አቋም መግለጫው ተዋል። ቡድኑም በሚከተሉትን ሀሳቦች አንጸባርቋል። እስራኤል ራሷን የመከላከል መብት እንዳላት ታረጋግጠናል። ለእስራኤል ደህንነት ድጋፋችንን እንገልጻለን። የንጹህ ዜጎች ደህንነትን ማረጋገጥ አስፈላጊነት ላይም ተስማምተናል። ኢራን የቀጠነውን አለመረጋጋትና ሽብር ዋና ምንጭ ነች። ኢራን መቼም ኒኩሌር ጦር መሳሪያ ሊኖራት እንደማይችል በተከሳሳይ ገልጽ ሆኗል። በኢራን ያለው ቀውስ ወደ መፍትሄ እንዲመጣ እየጠየቅን ይህ በጋዛ የተኩስ አቁም ጨምሮ በመካከለኛው ምስራቅ መረጋጋትን ይዞ ይመጣል። ዓለም አቀፍ የኤነርጂ ገበያውን ነቅተን እንከታተላለን። የገበያው መረጋጋትን ለመጠበቅ ተመሳሳይ አስተሳሰብ ካላቸው ሀገራት ጋር ጨምሮን በትብብር እንቀሳቀሳለን ብሏል። በቡድን ሰባት ጂ7ን ጉባኤ አፍሪካ፣ አሜሪካ፣ እንግሊዝ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓንን ያቀፈ ሲሆን በዘንድሮ ጉባኤ የአውሮፓ ህብረት፣ የአውስትራሊያ፣ የብራዚል፣ የሜክሲኮ፣ የዩክሬንና የደቡብ ኮሪያ መሪዎችም ተጋብዘዋል። ኢራን ዛሬ ማለዳ 30 ሚሳኤሎችን ማስወንጨፋን የእስራኤል መከላከያ ሚኒስቴር አስታወቀ። አምስተኛ ቀኑን በያዘው የእስራኤልና የኢራን ግጭት አገሪቱ የሚሳኤሎችን ጥቃታቸውን ቀጥሏል። ኢራን ዛሬ ማለዳ በማዕከላዊ የእስራኤል 30 ሚሳኤሎችን ማስወንጨፋን የእስራኤል መከላከያ ሚኒስቴር አስታውቋል። በቴል አቪቭና በኢየሩሳሌም ፍንዳቶች ተሰምተዋል። ጦሩ አብዛኛው ሚሳኤሎች ከሽፋል ብሎ የተወሰኑት ግን ጉዳት ማድረሳቸውን ገልጿል። የእሳት አደጋ ሰራተኞች ከቴል አቪቭ በስተ በስተሰሜን በሚገኝ ሄርዚልያ በተሰኘው ሸለቆ አካባቢ ተቃጠሉ ተብሏል። አውቶቡሶችን እሳት ሲያጠፉም ታይተዋል። ኢራን በዚህ ጦርነት አታሸንፈም። ሩሲያ ከጂ ስምንት አባል ሀገር መውጣቷ ስህተት ነበር፣ ዶናልድ ትራምፕ። የቡድን ሰባት ሀገራት ስብሰባ ትናንት በካናዳ መካሄድ ሲጀምር ዋና ትኩረቱ የሚሆነው በኢራንና እስራኤል ጦርነት መካከል ነው ተብሏል። በስብሰባውም ላይ እየተሳተፉ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያነሷቸው አስተያየቶች ሚዲያ ላይ ትኩረት ስበዋል። ፕሬዚዳንት ዶናልድ ትራምፕ በምን አሉ የእስራኤልና የኢራን ጦርነት ላይ ሀሳባቸውን ሲሰጡ ኢራን በዚህ ጦርነት አታሸንፍም፣ ጊዜው ከማለፉ በፊት መነጋገር አለባቸው፣ ሁለቱም ሀገራት ንግግሩን ወዲያውኑ መጀመር አለባቸውም ብለዋል። የሩሲያ ከጂ ስምንት አባል አገር ሞት ስህተት ነበር ባሉ ንግግራቸው ፕሬዚዳንቱ ስለ ሩሲያ በማውራት ብዙ ጊዜ ታጠፋላችሁ፣ እሱ አሁን ጠረጴ ጠረጴዛው ላይ የለም ይህም ውስብስብ ያደርጓል። ፑቲን ያናግረኛል ከማንም ጋር አይነጋገርም፣ ምክንያቱም ከጂ ስምንት ሲወጣ ክብር ባለው መንገድ ስላልሆነ ነው ያሉት። አክለውም ባራክ ኦባማም ወደ ትሩዶ የተባለ ሰው ሩሲያ እንድትቀላቀል አልፈለጉም እና ያ ስህተት ነበር ላሉ፣ ምክንያቱም ሩሲያ ብትኖር አሁን ጦርነት አይኖርም ብዬም አስባለሁ ና ትራምፕ ከአራት ዓመታት በፊት ፕሬዚዳንት ቢሆኑ ኖሮ ጦርነት አይኖርም። ፕሬዚዳንቱ የቀድሞ የካናዳን ጠቅላይ ሚኒስተር ጀስቲን ትሩዶን ስም ጠቅሰው ቢከሱም ሩሲያ ከጂ8 በወጣችበት በ2014 ላይ ስልጣን ላይ አልነበሩም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራናዊያን ቴራንን ለቀው እንዲወጡም ጠየቁ። የኢራንና እስራኤል ጦርነት ተጋግሎ አምስተኛ ቀኑን ሲይዝ ትራምፕ ኢራናውያንን ቴራንን ለቀው ይውጡ ብለዋል። በተያያዘ ዜና ፕሬዚዳንት ዶናልድ ትራምፕ እና የውጭ ጉዳይ ሚኒስትራቸው ማርክ ሩቢኒዮ ከቡድን ሰባት አባል ሀገራት ስብሰባ በጊዜ ወደ ዋሽንግተን መመለሳቸውም ተሰምቷል። የፈረንሳዩ ፕሬዚዳንት ኢማንኤል ማክሮን ከትራምፕ ጋር መነጋገራቸውን አንስተው አሜሪካ የተኩስ አቁም ስምምነት እያዘጋጀች ነው ቢሉም ትራምፕ ግን ፍጹም ስህተት ነው ነው ብለዋል። ፕሬዚዳንት ትራምፕ እሱ ማክሮን ለምን ወደ ዋሽንግተን እንደሚመለስ አያውቅም፣ በእርግጠኝነት ግን ከተኩስ አቁም ጋር አይገናኝም፣ ከሱ ከሱም በእጅጉ የገዘፈ ነገር ነው ብለዋል። ትራምፕ የለቀቁበት ምክንያት በዝርዝር ባይታወቅም በገጹ ባይገልጹም በመልእክታቸው መጨረሻ ተከታታይ ተከታተሉ ስቴተርን ሲሉ አስፍረዋል። ቴራን በሌላኛው መልእክታቸው ኢራን በስምምነቱ መፈረም አለባት እንዲፈርሙም ነግሬያቸው ነበር። ብዙ ይወጣብታል። በተደጋጋሚም እንዳልኩት ኢራን የኒውክሌር መሳሪያ ሊኖራት አይችልም። ሁሉም ሰው ቴራንን ለቆ ይውጣ ብለዋል። ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳይል መምታቷ ተዘገበ። የኢራን የእስራኤል ስለላ ኢራን የእስራኤልን የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷ የራን መንግስታዊ ሚዲያ ታስኒም የዜና ወኪል ዘገበ። የዜና ወኪሉ የአገሪቱን አቤተሰብ ብሔራዊ ዘብዋ አብይ አድርጎ እንደዘገበው የሞሳድ ቢሮ በኢራን ሚሳኤሎች መመታቱን ገልጿል። ታስኒም የሞሳድ መስሪያ ቤቶች እንደሆኑ የገለጻቸው ህንፃዎች በእሳት ተያይዘው የሚያሳዩ ፎቶችንም አጋርቷል። ኢራን አቤታዊ ብሔራዊ ዘብይ ኤሮስፔስ ተዋጊ ከፍተኛ ውጤት ለማምጣት ባነጣጠረው ዘመቻ ምንም እንኳን ከፍተኛ የላቀ የመከላከያ ስርዓቶች ቢዘረጉም የወታደራዊ የስለላ ማእከል መጥተዋል ሲል የዜና ወኪሉ በቴሌግራም ገጹ አጋርቷል። እስራኤል በሞሳድ ላይ ስለተፈጸመው የሚሳይል ጥቃት ያለችው ነገር የለም። የእስራኤል መንግስት በጣለባቸው እገዶች ምክንያት አንዳንድ አንድ በጥቃቱ ኢላማ የተደረጉ ስፍራዎችን በተመለከተ የሀገሪቱ ሚዲያ ሊዘግቡም አይችሉም። የእስራኤል ጦር አዲስ የተሾሙትን የኢራን ከፍተኛ ወታደራዊ አዛዥ መግደሉን አስታወቀ። የእስራኤል ጦር ትላንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉት ወታደራዊ አዛዥ የተኩትን አሊ ሻምዲን መገደሉን ሻድማኒን መገደሉን አስታወቀ። ሻድማኒን የኢራን ጥምር ወታደራዊ እንቅስቃሴን የሚያስተባብረው የአብዮታዊ ዘብ ካህታም አላንተም አን ቢያም የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ የሆነ የተሸሙት በቅርቡ ነበር። ከእሳቸው በፊት ተቋሚ የነበሩት ጎላም አሊ ራሺድ በእስራኤል ጦር ባለፈው ሳምንት መገደላቸውን ተከትሎ ነበር ወደ አረፍልኙነት የመጡት። የኢራን መገናኛ ብዙኃን ስለ ሻምዲን ሞት የዘገቡት ነገርም የለም።